ቤተሰብ አንድ ሰው አመኔታ እንዲኖር አምጥተህ ይህን ነገር አድርገህ ስታሳየን ነው ስላሉኝ፣ የእሷን ወንድም አምጥቼ እንደዚያ አድርጌ። ሰላም ጤና ስጥልኝ ውድ እህት ወንድሞቼ፣ አድማጮቼ እንዴት ናችሁ? እኔ በጣም ደህና ነኝ። አሁን በአዲስ ቪዲዮ መጥቻለሁ። የመጣሁት በነበልባል

ምን አሰራ ስራ አለ። አሁን ምንድን ነው እኔ የልጅ አባት ነው፣ እናቴ ታማች፣ ምንድነው ምናምን ስል ውጭ በመሳሪያ ወጣ እንዳንተ ነው። ከዛ ከዚህ በፊት ያልኩ እኔ ራሴ በገዛ እጄ ያመጣሁላቸው ጋሮች ፊትለፊት እነሱ እንግዲህ አስፈራርቶኝ ከዚህ በኋላ ሰው ታመጣልናለህ ማለት እኛ እነሱ የሚያመጡት ሰው እኔ ከዚህ በፊት አላቅም ነበር። ብዙ ጊዜ እንትን ሲለኝ ለመጠየቅ ስሞክር ያደባብሱት ነበር። አሁን ነገሮች እየባሱ ሲሄዱ ነው መሰለኝ። በተለይ ከጋዲሳ በኋላ ነገሮች እየከረሩ ሲሄዱ ነው አስፈራርተው ነገር እነሱ የሚያደርጉት ነገር ማለት ዶክተር የለንና ካሶ የሆነው እንደሚያኮላሹ የዘር ፍሬ ከሰው ላይ እንደሚወስዱ ከዛ ከጋዲሳ ላይ ሰማው ወይ ለ ሰማው ሄለንና ዶክተር ሄለንና ከሶን ጠርቶኝ ከጋርዳቸው ጋር የሚያደርጉት ነገር ነው፣ እና ይሄ ሚስጥር ነው ብታወጣ፣ ለአንድ ሰው ብታወጣ፣ ምላስን ነው ብለው ከዚህ በፊትም የነበረኝን ኮሚሽን ራሱ ያልተቀበልኩት ሁላ አስፈራርቱኝ ማለት ነው። እዛ በቃ ምንም ማድረግ አልቻልኩም፣ እኔ በሰላም ለመኖር ስል። ከዛም በኋላ ቀስ እያልኩ ሰው ማቅረብ ጀመርኩ። ከዛ በኋላ የተወሰነ ሰው ቢያንስ ከዛ በኋላ አምስት ስድስት ሰው አላቀረብኩም። እናንተ ደር ራሳችሁ አምስት ስድስት ሰው ግን አቅረበላ ማለት ከእንትና በኋላ አሁን ከአዲስ አበባ በኋላ ብዙም ሰዎች በቃ እንትና ወዲያው ነው። እናንተ እንትና ያላችሁት ነገሮች የተቀያየሩት ከአዲስ አበባ በኋላ ነው። እኔም ነገሮችን ያወቅሁትና አስፈራርተው እንድቀመጥ ያደረጉኝ ከአዲስ አበባ አሁን ከይለ ነገር በምን ሁኔታ ውስጥ ነው ጭራሽ አግኝቻት እራሱ አላቅመውን ቅርብ ጊዜያው የእነዚህን ሰዎች ካቀረብኩላችሁ በኋላ ቢያንስ አሁን በፊት በሶስት ቀን በአራት ቀን ትደውለና አዘጋጅተው ትለይ ነበረ። አሁን ይሄ ልጅ እዚህ ጋ እንግዲህ አምስት ስድስት ብሏል እንጂ አምስት ስድስት አይመስለኝም፣ ብዙ ሰው እንደሚያቀርብ ነው። ለምን የሶስት ቀኑ በሶስት ቀን አራት ቀን እየደወለች አቅርብ ልጆቹን አቅርብ ትለኛለች ብሏል። እና እንግዲህ ተመልከቱ የቤት ሰራተኛዋ ደግሞ ስትናገር እንዴት ነው ያለችው፣ በአንድ ቀን ሁለት ሶስት ቤቷ፣ በዛም ውስጥ ሶስቱ ምናምን በየቦታው ደም ሆኖ ይገኛል ያለች እንግዲህ። በቀን ስንት ሰው ነው የሚያርዱት? ስንት ሰው ነው የሚያኮላሹት? እና ይሄ ልጅ የእያንዳንዳቸውን ያቀረባቸውን ስለሚያቅ ልጆቹ ተጣርተው በህይወት አሉ ምንድን ነው የሆኑት የሚባለውን ነገር መጣራት አለበት ባይ ነኝ። እንግዲህ እንዳያችሁት እዚህ ቪዲዮ ላይ በተከታታይ በሚቀርቡት ከምን እንደምጀምር ራሱ አላቅም። በእውነት ነው የምላችሁ። በጣም የሚያሰቅቅ ምንድን ነው የሚደረገው? ምን እየሆነ ነው? ለምንስ ነው የሚለው ነገር ጥያቄ በእውነት የመጀመሪያ የሰማሁት ቀን ላሌት ከእንቅልፍ የስነቃ ሁሉ ጭንቅላቴ ላይ የነበረው እሱ ነገር ነው እና ምክንያቱስ ምንድን ነው እነዚህ ሰዎች የወንድን ዘር ወስደው ምንድን ነው የሚያደርጉት ደግሞ ስለምንድን ነው እኛን የመረጡ ኢትዮጵያውያኖችን እንደዚህ የመረጡበት ምክንያቱስ ምንድን ነው የእኛ ወጣቶች በዚህ ደረጃ የሚኮላሸቱ ስለምንድን ነው በጣም ነው የሚገርመው በጣም ከሚገባው በላይ እኔ በእውነት ነው የምላችሁ እንደሚሸጥም አላቅም ነገር ወይኔ ልሳቅ እንጂ ይሸጣል እንዴ በጣም ነው የሚገርመው በጣም ከሚገባ በላይ ነው የሚገርመው እና ገንዘብ ብለው እንዴ እንዴት የአንድ ልጅ ወንድነት እንደዚህ እንዴት ያሳጣሉ እስኪ ይህን ሰው እያዳምጡት እንዴት እንደሚያሳዝን በቀን እየደወለች እናቴ ቁም ስቅለና ታየች በቃ እኔ ምንድን ነው ማግባት የምንጋ ነው የልጅ ልጅ ካላሳየኝ አናሳድገን ግን አንጋባም፣ ግን ያው አብረን እናሳድገዋለን አንተም ትለወጣለህ አለችኝ። እንግዲህ ዶክተር የሚያክል ነገር እንደዛ ሲል ያው እንዴት እንዴት እምቢ ይባላል። ወንድነቴን ያሳጣችኝ ወንድነቴን ያሳጣችኝ። እዚህ ጋ እህት ወንድሞቼ ይቅርታ፣ የኔ አስተሳሰብ ነው። ከሴትየዋ በጣም ምስጣዊ ስራዋ አንጻር እኔ ከነ ያንዳንድ ወንዶች ጋርም የምትተኛ አይመስለኝም። ለምን እሷ ስለምታጥ እነሱ የተኛ የተኛሁ ከእሷ ጋር ይመስላቸዋል እንጂ መድኃኒት የሰጠቻቸው አስተኝታ የምታነቃቸውንም ይመስለኝ፣ የራሴ አስተሳሰብ ነው እና የቤቷ ዘበኛ ለራሷ እንግዲህ ሲነቃ አብሮ የተኛ ይመስለዋል እንጂ ግን በመድኃኒት የምታስተኛቸውን ይመስለኛል። ለምን አላማዋ ከወንድ ጋር መተኛ ሳይሆን የወንድን ዘር ፍሬ መስረቅስ እስከሆነ ድረስ ማለት ነው። እና ይሄ ልጅ ሰውዬው መስሎት ነው እንጂ የአብሯት መተኛ አይመስለኝም። በእውነት ነው የምላቸው፣ ይሄን የራሴ አስተያየት። እስኪ ይህንን በሰው ገንዘብ በሰው ደም እንደዚህ የጠወለደ የተማረ ማሀይም እስኪ ያዳምጡት። አዳምጡት እና ጉድ ስሙ። በጣም የሚገርመው እኮ ነው። ከዚህ በፊት በባለፈው በሰራሁት ቪዲዮ ካስታወሳችሁ ሰራተኛዋ ስትናገር ጥቁር መኪና መስታወት የተሸፈነ ይገባሉ ስትል እኔ እነዚህ አምባሳደሮች ምናምን ነው የሚሆኑት ብያለሁ። ለምን በቀላሉ ልጆችን ወደ ውጭና ማውጣት የሚችሉት መውጣት አለመውጣታቸውም አሁን ቢያጠራጥርም ግን እንደዚህ ነገሮችን መሳሪያዎችን በቀላሉ ሊገቡ የሚችሉት በዲፕሎማቶች ስም ስለሆነ፣ አሁን ይሄ ሰውዬ አረጋገጠለን እዚህ ጋር አዳምጦት ምን እንደ ብዙ ዲፕሎማት ይመጣሉ ባልኩ መሰረት እንደዚህ የተቸገሩ ሰዎችን እንዲረዱና አብረው እንዲሄዱ መማር የሚፈልገውን በትምህርት እንዲወስዱልኝ በመጠየቅ በጣም ለሀገሬ ትልቅ ነገር ማድረግ ስለመፈልግ በዛ ምክንያት ነው እንዲሄዱ ማድረጋቸው። ስለዚህ ይህን ሁሉ ሀብት የሰው የስንቱ ወጣት አኮላሽቶ እሱ እንደዚህ ተደላሎ ሊኖር እኔ እንደ እኔ አላቅም። አሁንም ቢሆን ይየሚሸጥ የሚገበያይ ነገር ከሆነ ነገሩ እንደዚህ የሚያደርግ ከሆነ ንብረታቸው የሁለቱም ተይዘው ሁለቱም ተይዘው ንብረታቸው እያንዳንዱ ተሽጦ ለዚህ ለምስኪንም ሌሎቹ ምስኪኖች የዘር ፍሬያቸው የሚተካበት ነገር ቢፈጠር ደስ ይለኛል። ወይም ለሸጡላቸው መልሶ ያምጡላቸው። በቃ ይዘው እነዚህ ሰዎች መልሰው እንደነበሩ የሚጠግኑበት ነገር መፈጠር አለበት ብዬ አምናለሁ። ለምን ያለ ነገር መቼም አይሸጡትም። ለምንድን ነው ለማን ነው የሚሸጡት? ገዝተው ያምጡት። ያሸጡበት ገዝተው ያምጡት። ይሄ ያካበቱት ገንዘብ በእነሱ ስለሆነ እያንዳንዳቸው በሕይወት ላሉ ሰዎች ካሳና የዘር ፍሬያቸው መመለስ የሚቻልበት ነገር ካለ እንደው ትብብር ተደርጎላቸው የዘር ፍሬያቸው ቢመለስ አላቅም። እንግዲህ እየተሸጠ እስከሆነ ድረስ ገበያ ላይ እንደዚህ ከዋለ በስቶ ያምጡላቸው፣ ለእነሱ እንዳወጡት መልሰው ይተኩት። እኔ ህን ነው የምለው። ለነገሩ እኔ የማቀው ነገር የለም። እንደዚህ አይነት ጉድ እኔ በህይወቴ ይሄንን ሰምቼውም አይቼውም አላቅም። ለማንኛውም ስላዳመጣችሁኝ ቢል ጊዜያችሁን አጥታችሁ አስተያየታችሁን ስላመሰጡኝ፣ ከልብ ከልብ አመሰግናለሁ። የእናንተን ደግሞ በዚህ ጉዳይ አስተያየታችሁን በጉጉት እጠብቃለሁ። በሌላ ቪዲዮ እስክንገናኝ በዛሬው በዚህ እሰናበታችኋለሁ ባይ